ሰላም ሰላም፣ እንዴት ናችሁ? የምወዳችሁ እየሄደ ያለው እግዚአብሔር ይመስገን። እኔ ምን ልበላችሁ? አሁን ሀፒ በሀፒ ደስታ በደስታ ነኝ። እንዴት ነው? በመጀመሪያ ሁላችሁንም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ፈጣሪ ይስጥልኝ። የምታመልኩት አምላክ በደንብ አርጎ ይባርካችሁ። ዛሬ በሳቅ በደስታ በፌስታ እያልኩ ነው ያለሁት። እንደው ምን ልበላችሁ? ሙሉ ሰውነቴ ነው ሳቅ በሳቅ ሳቅ በሳቅ ደስታ በደስታ ፌሽታ በፌሽታ ነው። እንኩላችሁ የሳይ ጋይስ ዛሬ ይዤላችሁ የመጣሁት ነገር በጣም ትልቅ ነገር ነው። ቢጓን ቢጓን ቢገስት ዋን ነው፣ በቃ ግብዳ ነገር ነው ይዤላችሁ የመጣሁት። ንግግር የተቀየረባችሁ ምንም ማድረግ አይቻልም። እንግዲህ በቃ ቻሉት፣ ቻሉት፣ ቻሉት ወገን እየቻላችሁት ነው ምላችሁ። እንግዲህ ዛሬ የመጣሁት በምን ጉዳይ መሰላችሁ? በምን ይመስላችኋል? እስኪ ይህን ቪዲዮ በደንብ ላይክ፣ በደንብ ሼር፣ በደንብ ኮሜንት አርጉ ጋይስ። በደንብ ደስ ስላለኝ ማለት ነው። የደስታዬ ምንጮች የእኔ የደስታዬ ምንጮች፣ የደስታዬ ባህሮች፣ የደስታዬ ውቅያኖሶች ናችሁ እናንተ። ደስ ብሎኛል። ደስ ይበላችሁ ለምን አትሉም ለምን አትልም ዛሬ ዛሬ ዛሬ እንደው አስደነገጠኝ አካውንቴ ላይ የሆነ ነገር ዱብ ብሎ ማለት ነው ዱብ ብሎ ዩቲዩብ ዩቲዩብ ዩቲዩብ ከፈለኝ ከፈለኝ አነጋገር የተቀየረባችሁ ዘገባ አደረግኩት መሰለኝ ለማንኛውም ቻል አርጉት እና ስሙኝ በቃ ጋይስ እሺና ጋይስ በጣም ደስ ብሎኛል ማርያምን ነው የምላችሁ በቃ ያለኝ ደስታ ላይ ነን። ሀብት በሀብት ሀብት በሀብት ዝና በዝና ምንድን ነው ነፃነት። ምን አለ መሰላቸ ሁላችሁም ትመጣላችሁ። ዘነኛ በጣም ትሆናላችሁ። የትም ያልታያል ተርካል ትረስ ኒሳን ኒሳን ለመኪና ነው። ጽድት ያለ መኪና ጽድት ያለ ጽድት ያለ ዜሮ ዜሮ የሆነ ንጹህ ገንዘብ በዩቲዩብ ሰርቻለሁ። በጣም በጣም ደስ ብሎኛል። እንግዲህ ምን ልበላቸው እንዴት ብዬ ምን እያወራሁ እንደሆነ አላቅም። እናንተ ለዩት እናንተ እወቁት እኔ አልገባኝ ምን እያልኩ ነው ግን ምን እያወራ ነው እናንተ እንደሰጣችሁ ነው የምቆጥረው ዩቲብ አይደለም የከፈለኝ ተመልካች ነው የከፈለኝ እንግዲህ ምን ልበላችሁ ማርያምን ነው የምላችሁ በቃ ላይክ እኔ ዩቲብ ከፈለኝ አይደለም ምክንያቱም የመሰራቸው ቪዲዮዎች የሚታዩ አይደሉም ኤዲቲንጋቸው አይነፋም ካሜራው ኤቭሪቲንግ ነጻ በቃ የማይሆን የማይሆን አንግል ነው ያለውና እና ግን እናንተ በቃ በፍቅር እያያችሁልኝ ከይቅርታው ብዛት ይቅር ብላችሁኝ ደግሞ በፍቅር እያያችሁልኝ ስለሆነ ነው እዚህ የደረስኩት። እና እንዴት ነው እኔ ዩቲዩብ ከፈለኝ አልልም። እናንተ ደጋግ ኢትዮጵያኖች ቪዲዮን ስላያችሁ ወዳችሁ ስላያችሁት ብቻ እናንተ ሰጣችሁኝ ነው ምለው። ዩቲዩብ አይደለም የከፈለኝ ዩቲዩብማ አልከፈለኝም። ምክንያቱም የሚታይ ቪዲዮ አይደለም የሚሰራት እዚህ ግባ የማይባል ቪዲዮ አይታችሁ ነው ይህንን ገንዘብ ዛሬ ያገኘሁት። ደግሞ በጣም በጣም በጣም እድለኛ ነኝ። የሚገርማችሁ ምንድ ነው ዩቲዩብ በቀላሉ አይከፍልም። ሰምታችሁ ከሆነ ብዙ ቲክታከሮች እና ዩቲዩበሮች ይህን ያህል ጊዜ ይዞብኝ ዩቲዩቤን ምናምን እያሉ እናቴ ትሙት ማለት ነው። እኔ በጣም እድለኛ ነኝ። በቃ እኔ እንደዚህ አይነት ነገር ሲጀመር አይገባኝም ነበር። አቤቱ መድኃኔዓለም አንተ ምን ይሳናል? በእውነት አንተ የልብን ታውቃለህ እና የእግዚአብሔር ምህረቱ የእግዚአብሔር ቸርነቱ ነው ለዚህ ያበቀኝ እድለኛ ነኝ ደግሞ አንድ ወር ሳይሞላኝ ዩቲዩብ ገንዘብ ከፈለኝ። እኔ ምናልባት እኔ የመጀመሪያው ልሆን እችላለሁ። እኔ የማውቃቸው በጣም ብዙ ልጆች ገንዘቡን ሰርተውት ዶላሩን ሰርተውት ሶስት ወር አራት ወር ያስቆያቸው ነበር። እኔም እንደዛ እንደምቆይ ነበር የጠበቅኩት። ብቻ መለበላችሁ አንድ ያው ወዳጄን ታውቁታላችሁ፣ ዳሎል ኢንተርቴይመንት ኑቲ እሱ ነገረኝ። ዝም ብለህ አካውንት አስገባ ፔመንት ሌተር ላይ ሌላ ነገር መጠበቅ የለብህም አለኝ። የሶስት ወር የሚጠበቅ ነገር ነበረ፣ እሱን ተሆነ ዝም ብለህ አስገባው አለኝ። እድል ልሞክር ብዬ አስገባሁት። ዛሬ ገባ። እንደምን አለህ ወንድም ቢኒያም እንደምንድንህ አሸጋ ወንድሜ ብሎ መሰስ ሲል በሕይወቴ አይቼው የማላቀው አካውንቴ ላይ አይደለም፣ እመቤቴን ማለት ነው፣ ሰው እጅ ላይ አይቼው አላቅም። እኔ ሰው እጅ ላይ አይቼው አላቅም። ደነገጥኩ፣ ደነገጥኩ፣ እገባበት፣ እሸሸግበት፣ ጠጋጣው። ኧረ በስመ አብ፣ በስመ አብ። ኤኒዌይ፣ በጣም ሀብታሙኛለሁ። ገንዘብ በገንዘብ ሀብት በሀብት ዝና በዝና ጨዋታው ነው። ግን እኔ ፐርሰናሊ አይቼው የማላቀው ገንዘብ ዱብ ብሎልኛል። እና እና ሰላም አመሰግን የጀመርኩት ከምን ልጀምርላችሁ መሰላችሁ፣ መጀመሪያ ማመሰግነው ያው እግዚአብሔር ነው። ሁሉን የሚያደርግ ሁሉን የሚችል ፈጣሪ እሱ መድኃኔ ዓለም ስለሆነ ክብር ለሱ ይሁን፣ ክብር ለመድኃኔ ዓለም ይሁን። እግዚአብሔር ይመስገን እላችኋለሁ መድኃኔ ዓለምን በቃ። ከዛ ደግሞ በመቀጠል ያው ህዝብ ፊት እንድቀርብ ያደረገኝ እዮሀ ሚዲያ ወንድም አሌክስ እግዚአብሔር ያክብርህ፣ ፈጣሪ ያክብርህ ወንድምዬ። ሀብት በሀብት ይጨምርልህ፣ ዝናውንም ይጨምርልህ። ለብዙ ሰዎች ትደርሳለህ። ለእኔ ግን እንደደረስከው ሆነ አታውቅም እሱ እዮሀ ሚዲያ አመሰግናለሁ። ኔ አባት ክበርልኝ። ሌላው ደግሞ ዳሎል ኢንተርቴይመንት ነው። ዳሎል ኢንተርቴይመንት ወይም ዶክተር ኑቲ ጢሞቲዎስ ይባላል። ብዙ ወጣቶችን ያበረታታል ኦንላይን እንዲሰሩ ምናምን ምናምን፣ ብዙ ነገር ይሰራል። ጀግና ነው። እኔ ከድሮም አቀዋለሁ። እኔ ዩቱብ ስሰራ አቀው ነበረ። አይታችሁት ከሆነ እኔ ዩቱብ ቀድሜ ጀመርኩት። አክቹሊ ያው እንደነገርኳችሁ ባህሬ በጣም ወደኋላ ስቦኝ ነው እንጂ አልቦዘንኩም ነበረ። ኑትዬ፣ በጣም አመሰግናለሁ። እሱ ስቱዲዮ ባይፈቅድልኝ ኖሮ አልሰራም ነበር። ቱቢ ሆነስት ማርያምን፣ ስቱዲዮ ፈቀደልኝ፣ ቀረብኩኝ ሰምቲን ላይክ የሆነ ዶላር እንደሚወርድ አየሁኝ። ሶ ኢፍ ዴር ኢዝ ሰምቲንግ እሰራለሁ ብዬ አሰብኩኝ። ሶ ሂ ኢዝ ዘ ሪዘን ጋይስ፣ ምክንያት ነው ማለት ነው። ኑትዬ አመሰግናለሁ። እንግዲህ እግዚአብሔር ረድቶኝ ወደፊት እንሰራ ከሆነ ያው አሻራለሁ። አንተም ዳሎል ኢንተርቴይመንት እዮሀ ሚዲያ ከዛ ደግሞ እናንተ የተከበራችሁ ውድ ተመልካቾቼ ማፈቅራችሁ ፍቅር አለብኝ ከእናንተ በእውነት፣ እንዴት አላፈቅራችሁ? መረረረ አፈቅራችሁ። አፈቅራችሁ ዘንድ ልቤ ያስገድደኛል ነው የምላችሁ። አፈቅራችሁ ዘንድ ልቤ ያስገድደኛል ነው የምላችሁ። እና ከዛ ያው ኦዲንሱ ክበሩልኝ። አሜን አሜን፣ አሜን። እንኳን አብሮ አደረሰን እና ይሁን ግድ የለም። እጅን እየደከመኝ ስለሆነ ነው እና፣ ጋይስ በጣም ደስ ብሎኛል። አመሰግናችኋል ኦዲንሱን፣ ምን ልበላችሁ? ምን ሊሆንላችሁ? ምን ትሆኑልኝ? እንዴት ሊሆንላችሁ? እንዴት ትሆኑልኝ? አረ ንገሩኝ። የሆነ ነገርማ በሉ፣ የሆነ ነገር ሆንልን፣ እንደዚህ ሁንልን፣ እንደዛ ሁንልኝ፣ በሉኝ እንጂ በዚህማ አይበቃም፣ እየተዛዘነን እና እየተሳሰብን እንጂ ጋይስ፣ የሆነ ነገርማ በሉኝ የሆነ ነገርማ አርግ በሉኝ። እና ያው እድልም ተጨምሮበት እድልም ተጨምሮበት ዛሬ በዩቲዩብ የሰራሁት ገንዘብ እንደ እድል በአጋጣሚ ወደ አካውንቴ ገብቶልኛል። ተመስገን፣ ተመስገን፣ ተመስገን፣ ተመስገን ጌታ ሆይ ለዚህ ያደረስከኝ አንተ አይደለም። ተመስገን በጣም እግዚአብሔር ይመስገን። የእግዚአብሔር ምረት የእግዚአብሔር ቸርነት የታየበት ጊዜ ዘመን 2018 እጄን ደከመኝ። ልቀይር ጋር እንደዚህ አይሻልም። ደግሞ በዚህኛው ላድርገው። ምን እንደምላችሁ አላውቅም። ኤኒዌይ በጣም ደስተኛ ነኝ። ፈጣሪ የተመሰገነ ይሁን። ሶ በዩቲዩብ ገንዘብ ከሰራው በኋላ ያው ስራዬን አቁሜያለሁ፣ ነግሬያቸዋለሁ። ስራውን ያቆምኩት እኔ ለስራው ስለማልመጥ ነው እንጂ ስራው የማይሆን ስራ ስላልሆነ አይደለም። ስራው የተከበረ ስራ ነው። እዚህ ድረስ ያደረሰኝ እዚህ ያቆመኝ መምህር ነው። ለመምህር ትልቅ ክብር ትልቅ ትልቅ የሆነ ክብር አለኝ። እንደውም አንዴ ኑቲን የሆነ ነገር ተናግራችሁታል ማለት ኮሜንት ላይ የምትናገሩ ልጆች አላችሁ እኔ ኑቲ ስራን አቁም አላለኝም። መጀመሪያም ተናግራለሁ፣ ሁሉም ሚዲያ ላይ እንደቀረብኩኝ ስራው ላይ እኔ ችግር አለብኝ፣ ለመምህርነት አልመጠንም፣ አልበቃም፣ አቅሙ የለኝም ብዬ ተናግራለሁ። ሶ በዛ ምክንያት ነው ያቆምኩት እንጂ ከኑቲ ጋር አያያዝም። ዞሮ ዞሮ ያቆምኩት ወድጄ ፈቅጄ በራሴ ሀሳብ ነው እንጂ በሌላ ነገር አትውሰዱብን። ማሮ ማራውን አጣሁት ኧረ አጋጩ ሂሳብ ሂሳብ ግጫ ግጫ አድርጉና እንጂ ላውራበት አጋጩና ላውራበት ጋይስ እና አይታይም መሰለኝ እንደዚህ ነው ይታያል ይታያችኋለሁ እንደዚህ ሊሆንላችሁ መሰለኝ ሶ አሁን ምን መሰላችሁ ፖይንቱ እንግዲህ ያው ዩቲዩብ ሰራው እግዚአብሔር ይመስገን ተፍተፍ እያልኩ ነው ማስታወቂያዎችም ሰርቻለሁ ምናምን እስካሁን በሰራኋቸው ነገር ውስጥ እናቴን አግዣት አላውቅም። ዛሬ አይደለም ተመርቄ ስራ ይዤ ሁላ የምታግዘኝ እሷ ነበረች። እሺ እና ማሚ አግዣት አላቅም። ሰፖርት አርጊያት አላቅም። ሁል ጊዜ ከእሷ ነበረ የምጠብቀው። ኢቭን ግራጁዌት አድርጊ ሥራ ይዤ ሁላ ሰፖርት ታደርገኛለች እና አሁን እግዚአብሔር ይመስገን፣ ተንቀሳቀስኩኝ። እስካሁን ምንም ነገር አላረኩላትም፣ አንድም ነገር አላገዝኳትም። ግን ዩቲዩብ ከከፈለኝ በኋላ ምን አሰብኩኝ? ለእናቴ የሆነ ነገር ማድረግ አስቤያለሁኝ። ምን ባረግላት ይሻላል? አይደለም? ቦታቹ ገብታችሁ አለ ማለት እመቤቴ ነው የምላችሁ። በህይወታችሁ ለእናታችሁ ሳታረጉ ቀርታችሁ የሚሰማችሁ ስሜት የለም። ጓደኞቻችሁ የሆነ ሰፖርት ሲያረጉ እናታቸውን ሲያግዙ የሆነ ነገር ሲገዙላቸው ምናምን እናንተ ተመልካችሁ ሆናችሁ፣ ዳር ላይ ሆናችሁ እያያችሁ ከዛ እናቴ ምን ትል ይሆን እናቴ ምን ታስብ ይሆን ልጅ በቃ ላይ እኔ አለማገዜ ሳይሆን የሚያሳስባት ላይክ ለእሷ አለማገዜ ሳይሆን የሚያሳስባት እኔ የሚሰማኝ ስሜት ይኖራል። ተጠቅሷቸው አላምራቸው እኔ ስላላገዝኳት ጓደኞቼ ቤተሰቦቻቸውን እያገዙ ስለሆነ ይከፋታል። ገባችኋ? እሱ ራሱ ይከፋት ነበረ። ስለዚህ አሁን ዩቱብ ላይ ሰርቻለሁ እግዚአብሔር ይመስገን። በጣም ብዙ ነገር ያስፈልገኛል፣ በጣም ብዙ ነገር፣ የሀገር ዕቃ ምናምን፣ ብዙ ነገር ያስፈልጋል። ግን እኔ አስታውሳለሁ እናቴ እናቴ ለእኔ የምታደርግልኝ ነገር ሞልቷት ተርፏት አይደለም የተረፋትን አይደለም ስታደርግልኝ የነበረው አስታውሳለሁ። እሷ ሃይ እንደነስ ስልክ ሳትይዝ እኔ ስልክ ይዤ ነበረ እ እሷ ምንም ነገር ሳይኖራት ለራሷ ሳትቀይር ዩኒቨርሲቲ እያለሁ የሚያስፈልገኝ ኮምፒውተር፣ ሃይስኩልም ስኩልም እያለሁ ከሀብታም ልጆች ባላነሰ የፈለኩትን አርጋን ያስተማረችኝ ኖሯት ሳይሆን ሳይኖራት እ ተበድራ ምናምን ነው ያስተማረች እና ሳይጎልብኝ የተማርኩት ግን እግዚአብሔር አልፈቀደውም። ለእሷ ምንም ነገር ማድረግ አልቻልኩም። አሁን ግን እችላለሁ። ለምን የራሴን ሕልም አሳካለሁ ብዬ እናቴን ወደኋላ ማለት የለብኝም። ስለዛ ኢቨን ማለት ነው እመቤቴን ነው የምላችሁ። እስካሁን የገዛችልኝ ኮምፒውተር ከጓደኛዋ ተበድራ የገዛችልኝ፣ እስካሁን አልከፈለችም ስቲል እስካሁን ስንት ማለት ነው ሁለት ሺህ 2011 2011 ተበድራ የገዛችልኝ ኮምፒውተር አልከፈለችውም እስካሁን ድረስ ማለት ነው። እንደዛ ሆና ነው እናቴ ያሳደገችኝ ማለት ነው ገብቷቸ አለምናችሁን ሳይኖራት ነው ያሳደገችኝ። ሳይኖራት ነው ስልክ የገዛችልኝ። ሳይኖራት ነው ኮምፒውተር የምገዛልኝ። ሳይኖራት ነው ለእኔ ደስታ ስትኖር የነበረው እንጂ ኖሯት ተርፏት አግኝታ አልነበረምና እኔም ደግሞ ገና እስኪኖረኝ ገና እስካገኝ ዕቃ እስካሞላ እያርጉን ከሆነ አይመጣም። ለእናቴ ደስ እንድላት ለመጀመሪያ ጊዜ ለእናታችሁ የምትሰጡት ስጦታ ምን ሊሆን ይችላል? ወይም ደግሞ ለእኔ እናት ለበርዋ፣ ለየሽዋዬ ለእናቴ ምን ልስጣት? ምን ላድርግላት? የምር ኮሜንት ላይ ጻፉልኝ። ኮሜንት ላይ ጽፋችሁ ብዙ ላይክ ያገኘውን ነገር አደርገዋለሁ አደርገዋለሁኝ እሱን አደርገዋለሁ። እንግዲህ እግዚአብሔር እግዚአብሔር ከረዳኝ ወደፊትም ለእናቴ ነው የምኖረው። መቆም ያለብኝ ለእሷ ነው። በጣም ተከፍታለች፣ አዝናለች፣ በብዙ በብዙ ነገር እና እስኪ ጻፉልኝ ኮሜንት ላይ ኮሜንት ላይ ጻፉልኝ እንዳደርግላት የምትፈልጉትን ነገር። ወይም በቃ ማለት እኔ አላቅም፣ እናትን ሊያስደስት የሚችል ነገር ምን ሊሆን ይችላል? ምንድን ነው ሰክር ያለው ወይ? በደስታ ስክር ብያለሁ። ቤቷ አጠገቡ እየልጨፍር ነው እንዴ! እና በደስታ ብድ ብዬ ይላቸዋለኝ። ሰው ኮሜንት ላይ ጻፉልኝ፣ ብዙ ላይክ ያገኘውን ኮሜንት ለማድረግ እሞክራለሁ። እግዚአብሔር ይመስገን። አቤቱ መዳን ያለን ተመስገን። አሁን ቤቱ ጋር ነው ያለው፣ ተዚህ ጋር ያው። ዮሐንስ አለ የት አለ? እስኪ እስኪ እስኪ ወደዚህ ነው እንዴ ኖ አይ ካንት ፋይንድ ኢት። ያው ሄ ተመስገን ባይዘው ወይ ቆየ ፈጨ የሚመቸኝ ምኑ መሰላችሁ? እዚህ ጋር እዚህ ጋር ዮሐንስ አለ፣ እዛ ጋር ገብርኤል አለ ነው እና ገብርኤል ይሁን ጊዮርጊስ አለና ሁለቱም እዛ ጋር ናቸው። ሁለቱም ትሰማላችሁ፣ ምንድነው እሱ ቅዳሴ ትሰማላችሁ። ጨዋታ ወደ ስፖርት ቤት ሲሄድ ምናምን አቤት ደስ እንዴት እንደሚል ማርያምን ነው የምላችሁና አሁን ቤቱን ያለውት አመስግኜ ቤቴ የገባለው ብቻ እናንተ ለእናቴ ማድረግላትን የምትፈልጉትን ነገር ወይም ደግሞ የምትፈልጉትን ሳይሆን ላይክ፣ ለመጀመሪያ ጊዜ ለእናታችሁ ወይም ለእናት ሊደረግና ደስ የሚያሰኝ ነገር ሊሆን የሚችለው ነገር ምንድን ነው? በረ ንገሩኝ ጎበዝ፣ ንገሩ ነገሩ እና በጣም ወዳቸዋለሁ አከብራቸዋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቲቪን ከፈርጉ መቶ ሺ አስገቡ ይበናል። መቶ ሺ ልግባ። ና ምን ልበል መሰላችሁ እቺ ከኋላ ከዩቲዩብ ባክግራውንድ ይሚንቺ ሚልካት አለች። ስትገቡ ሚልካት ነገርሉት፣ እሷን ላክልኝ በቃ ጀምራችሁታል፣ ጨርሱት ነው ምራችሁ። ኤኒዌይ በጣም በጣም አመሰግናችኋለሁ። ይመስላል ሀብታም የእዛን ቀስ በል ቀስ በል ረጋበል ረጋበል ነው ሀብታም፣ ስጭቅ ነው እኔ ሀብታም አይደለም፣ ግን ዛሬ ሀብታም ነኝ፣ ሀብታም ነኝ። እኔ መቼም የሆነ ነገር ለእናንተ ሳልነግራችሁ ሌቱም አይነጋልኝ ሌቱም አይነጋልኝ፣ ቀኑም አይመሽልኝ ብዬ ነው። እንግዲህ ጠብቃለሁ፣ ኮሜንታችሁን በቃ እናቴን ደስ የሚያሰኛት ነገር ምን ሊሆን ይችላል? ኮሜንት ላይ ያስቀምጡት። ብዙ ላይክ ያገኘውን ኮሜንት አደርግላታለሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ለእናንተ፣ ሰላም ለሀገራችን፣ ብዝት ይበል ለእኔም፣ እግዚአብሔር ያስጀመረኝን ያስቀጥለው። አክቹዋሊ፣ እንትን ቢሆንስ እንደ አሁኑ አይሆንም ሌሎቹ ማለት እንደ አሁኑ አይሆንም ብዬ አስባለሁ። ምክንያቱም ቪዲዮዎቹ ቫይራል እየወጡ አይደለም እንደ በፊቱ ማለት። ቢሆንም ቢሆንም እግዚአብሔር ይመስገን በልቼ ጠጥቼ ለማደር ለቤት ኪራዬ ለመክፈል እሞዶን ነገር ስራ እየሰራው ለመኖር ደስ የሚል ነገር ስላለው ደስ ብሎኛል። እናንተ በሰጣችሁ ልክ እግዚአብሔር አምላክ ይጨምርላችሁ። አሚን በሉ። አላህ ወን ነው ይጨምርላችሁ። አቡ እንደው ተቀዶ ማያልቅ ዶላር ረብጣ ገንዘብ ይልቀቅባችሁ። እሱን ነው ምላችሁ። አሚን አሚን አሚን። እንግዲህ የዛሬው ቪዲዮ ይሄን ይመስላል ጋይስ። ቴንክ ዩ ደስ ብሎኛል። እንዴት ነው የሀብታም ሳቅ የሚሳቀው? አልመጣለኝ እኮ ጎበዝ። ከየት ነው የሚወጣው ሳቁ? ከየት ይምጣ? አሃ ወይ ደግሞ ሀብታሞች ሞስ ትሬኒንግ ስጡኝ። አይ ባይ ዘ ወይ ጋይስ እየቀለድኩ ነው። እሺ ዳት ማሽ አይደለም ግን እግዚአብሔር ይመስገን በሚለው ነው። እሺ እና ሀብታም ሀብታም ይያለው፣ ሀብታም ይያለው እያልኩ ሌላ ነገር እንዳንገባ። ኤኒዌይ ላይክ ሼር፣ ሰብስክራይብ ማድረጋችሁን ቀጥሉ። ሞቶች ስንገባ ጊቫ ወይ አለን ዲባ ያደርጋለሁ ግድ ነው። መቶ ሺህ ስንገባ ቴንክ ዩ ጋይዝ። ቲክታክም ላይ ካላችሁ ኦፊሻል ቢኒ እያላችሁ ሰርች አርጋችሁ ሰብስክራይ ፎሎ አርጉኝ። ቲክታክ ልደግ ጥሩ ስራ እየሰራው ነው። ቲክታክ ላይ ብዙ ኮሚኒቲዎች ይሳደባሉ ምናምን፣ አይ ዶንት ጊቭ ሺት። ምክንያቱም ምን መሰላችሁ፣ የሰው ልጅ ባለፈ ታሪኩ ተምሮ ብዙ ነገር ይቀይራል ይማራል። እኔም ደግሞ ጥሩ ነገር ለመስራት እየሞከርኩ ነው። ሰራለው። ኮሜንታቸው ምንም አረጋቸው፣ ሳደብ። ኤኒዌይ፣ እናንተ መልካም መልካም መልካም ሰዎች ሰብስክራይብ ያረጋችሁኝ፣ በቲክታክም ላይ ግቡ፣ ፎሎ አርጉኝ። አመሰግናለሁ። ባይ።